የድህነት ፍጻሜ ዘ ኤንድ ኦፍ ፖቨርቲ። ሰላም ጤና ይስጥልኝ። በዛሬው የጥልቅ ግምገማችን በዓለም ላይ ካሉ ታላላቅ ፈተናዎች አንዱ የሆነውን ፍጹም ድህነትን እንዴት ማጥፋት እንደሚቻል የሚያሳይ በተስፋ የተሞላ መጽሐፍን እንመለከታለን። መልካም ቆይታ። ይህ በዓለም ላይ ካሉ ታላላቅ የልማት ኢኮኖሚስት ባለሙያዎች አንዱ በሆኑት በተባበሩት መንግስታት ድርጅት ልዩ አማካሪ ሆነው ባገለገሉትና በኮሎምቢያ ዩኒቨርሲቲ የምድር ኢንስቲትዩት ዳይሬክተር በነበሩት በፕሮፌሰር ጄፍሪ ሳክስ የተጻፈው የድህነት ፍጻሜ ለዘመናችን ያሉ ኢኮኖሚ አማራጮች ዘ ኢንድ ኦፍ ፖቨርቲ ኢኮኖሚክ ፖሲቢሊቲስ ኦፍ አወር ታይም የተሰኘው መጽሐፍ። የመጽሐፉ ርዕስ እንደሚያመለክተው የሳክስ ዋና መልእክት እጅግ በጣም ብሩህ ተስፋ ያለው ነው። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ የእኛ ትውልድ ፍጹም ድህነትን በወቅቱ በቀን ከአንድ ዶላር በታች በሚገኙ ገቢዎች መኖር ተብሎ የተተረጎመውን ማለት ነው። በሚቀጥሉት ጥቂት አስርተ ዓመታት ውስጥ ከምድረ ገጽ ለማጥፋት የሚያስችል ሀብት፣ ቴክኖሎጂና እውቀት አለው ይለናል። ይህ መጽሐፍ ባዶምኞት ወይም ህልም አይደለም። ይልቁንም ችግሩን በጥልቀት የሚመረምር መንስኤዎቹን፣ የሚለይና ተግባራዊ የሆነ የመፍትሄ እቅድ የሚያቀርብ ነው። መጽሐፉ ጄፌሪ ሳክስ በቦሊቪያ በፖላንድ እና በበርካታ የአፍሪካ ሀገራት በመዘዋወር ከካበተው የብዙ የዓመታት የመስክ ተሞክሮ በመነሳት ለዓለም የቀረበ የለውጥ ጥሪ ነው። እንግዲህ ዋናው የመጽሐፉ ጭብጥ የድህነት ወጥመድና ክሊኒካል ኢኮኖሚክስ ይለናል። እንግዲህ የመጽሐፍ ዋና ክፍል ፍጹም ድህነት ለምን ሁልጊዜ እንደሚቀጥል ለማስረዳት ይሞክራል። የድህነት ወጥመድ ፖቨርቲ ትራፕ፣ ይህ የመጽሐፉ ማዕከላዊ ጽንሰ ሐሳብ ነው። ጄፌሪ ሳክስ እንደሚለው በዓለም ላይ ያሉ በጣም ድሃድ ሰዎች ድሃ የሆኑት በስንፍና ወይም በመጥፎ አስተዳደር ብቻ አይደለም። ይልቁንስ የድህነት ወጥመድ ውስጥ ተይዘዋል። ይህ ማለት ከድህነት ለመውጣት የሚያስችላቸውን መሠረታዊ ኢንቨስትመንቶች በጤና፣ በትምህርት በመሠረተ ልማት ለማድረግ የሚያስችል አቅም የሌላቸው በጣም ድሃ ናቸው ማለት ነው። የእርሻ መሬታቸውም ለምነቱን ጨርሷል። እንደ ወባ ባሉ በቀላሉ መከላከል በ የሚቻሉ በሽታዎችም ይጠቃሉ። ከገበያ በጣምም የራቁ ናቸው። ስለዚህ ከውጭ የሚመጣ ትንሽ የመነሻ እርዳታ ወይም ግፊት ፑሽ ከሌለ በስተቀር ከዚህ የድህነት አዙሪት በራሳቸው መውጣት አይችሉም። ልክ አንድ መኪና ከጭቃ ገብቶ በራሱ መውጣት እንደማይችለውና ከውጭ ግፊት እንደሚያስፈልገው ሁሉ እነዚህ ማህበረሰቦችም የልማት መሰላል ላይ የመጀመሪያውን ደረጃ ለመርገጥ እርዳታ ያስፈልጋቸዋል። ክሊኒክል ኢኮኖሚክስ፣ ጄፌሪ ሳክስ አንድ የልማት ኢኮኖሚስት ልክ እንደ ሐኪም መስራት አለበት ይለናል። አንድ ሐኪም አንድን በሽተኛ ከማከሙ በፊት የተለያዩ ምርመራዎችን አድርጎ የበሽታውን ትክክለኛ ምንጭ እንደሚለይ ሁሉ አንድ ኢኮኖሚስትም ለአንዲት ደሃ ሀገር ልዩነት ያለው ምርመራ ዲፍረንሻል ዳያግኖሲስ ማድረግ አለበት። በሁሉም ሀገር የሚሠራ አንድ አይነት የመድኃኒት ቀመር የለም። የእያንዳንዱ ሀገር ችግር የተለየ ነው። አንዳንዱ በጂኦግራፊ ለምሳሌ በወደብ አልባ በመሆን ሌላው በበሽታ ብዛት፣ ሌላው ደግሞ በመሰረተ ልማት ጦት ሊሰቃይ ይችላል። ስለዚህ መፍትሄው ለእያንዳንዱ ሀገር የተለየ መሆን አለበት። ማለት የተሳሳቱ እምነቶችን ማፍረስ። ጄፌሪ ሳክስ ድህነትን በተመለከተ ያሉ የተለመዱ የተሳሳቱ እምነቶችን ይሞግታል። ለምሳሌ የድህነት ብቸኛው ምክንያት ሙስና ነው የሚለውን ሐሳብ ይቃወማል። ሙስና ችግር ቢሆንም የድህነት ምልክትም ጭምር እንጂ መንስዮ ብቻ እንዳልሆነ ይከራከራል። እንዲሁም የውጭ እርዳታ ሁል ጊዜ ይባክናል የሚለውን ሐሳብ በመቃወም በጥንቃቄና በታለመለት ዓላማ ላይ የሚውል እርዳታ በሚያስደንቅ ሁኔታ ውጤታማ ሊሆን እንደሚችል በተጨባጭ ምሳሌዎች ያሳያል። ጄፌሪ ሳክስ መፍትሄ ብሎ የሚያስቀምጣቸው አምስት ግዙፍ ሐሳቦች አሉ። እንግዲህ ይህ ክፍል የጄፌሪ ሳክስን የተግባር እቅድ በዝርዝር ያቀርባል። እነኚህ ግዙፍ አምስት ሐሳቦች የልማት ጣልቃ ገብነቶችን the big five developmental interventions በማለት አስቀምጧቸዋል። ይህ የመጽሐፉ የመድኃኒት ማዘዣ ሲሆን፣ የድህነትን ወጥመድ ለመስበር በአምስት ቁልፍ ዘርፎች ላይ የተቀናጀ ኢንቨስትመንት መደረግ አለበት ይለናል። አንደኛ፣ ግብርና፣ የአርሶ አደሮችን ምርታማነት ለማሳደግ በማዳበሪያ በተሻሻሉ ዘሮችና በመስኖ ልማት መደገፍ። ሁለተኛ፣ ጤና፣ መሰረታዊ የጤና አገልግሎቶችን ማቅረብ። ይህም የስነ ተዋልዶ ጤናን እንደ ወባ፣ ቲቪ እና ኤችአይቪ ኤድስን ያሉ በሽታዎችን ለመከላከልና ለማከም የሚያስችሉ አገልግሎቶችን ይጨምራል። ሶስተኛ፣ ትምህርት፣ ሁሉም ሕፃናት በተለይ ሴቶች ቢያንስ የመጀመሪያና የሁለተኛ ደረጃ ትምህርታቸውን እንዲያጠናቀቁ ማድረግ ይለናል። አራተኛ፣ መሰረተ ልማት፣ እንደ የመጠጥ ውሃ፣ የፍሳሽ ማስወገጃ መንገዶችና የኤሌክትሪክ ያሉ ወሳኝ መሠረተ ልማቶችን ማቅረብ ይለናል። አምስተኛ ቴክኖሎጂ ህዝብ እንደ ሞባይል ስልክና ኢንተርኔት ያሉ የመረጃና የግንኙነት ቴክኖሎጂዎችን እንዲያገኝ ማድረግ ይላል። ጄፌሪ ሳክስ የበለጸጉት ሀገራት ይህንን እቅድ በገንዘብ ለመደገፍ በቀላሉ አቅም እንዳላቸው በጠንካራ ክርክር በመጽሐፍ ውስጥ አካቷል። የሚያስፈልገውን ወጪ ሲያሰላም የበለጸጉ ሀገራት ሀገራትን ደሃ ሀገራትን ማለት ነው ከጠቅላላ የሀገር ውስጥ ገበያቸው ከአንድ በመቶ በታች የሆነ በጣም ትንሽ ክፍል በመርዳት እንደሚያግዙ ይጠቅሳል። የበለጸጉት ሀገራት ከጠቅላላ ገበያቸው 0.7 በመቶ የሚሆነውን ለልማት እርዳታ ለማዋል የገቡትንም የረጅም ጊዜ ቃል እንዲያከብሩም ይጠይቃል። ወደ መጽሐፉ ማጠቃለያ ስንመጣ የድህነት ፍጻሜ የተሰኘው መጽሐፍ ፍጹም ድህነትን ለማጥፋት የቀረበ በመረጃ የተደገፈና በስነ ምግባራዊ ስሜታዊ የሞራል ጥሪም ነው። የመጽሐፉ ጣፋጭ ሐሳብ የሚያስተላልፈው ጥልቅ የሆነ ብሩህ ተስፋን ነው። ጄፌሪ ሳክስ ፍጹም ድህነትን ማጥፋት የኢትዮጵያ ወይም ፍጹም ዓለም ህልም ሳይሆን በእኛ የህይወት ዘመን ልናሳካው የምንችለው ተግባራዊ ግብ እንደሆነም እንድናምን ያደርገናል። ውይይቱንም ይህን ማድረግ እንችላለን ወይ ከሚለው ጥያቄ ወደ ለምንድን ነው የማናደርገው ይሄንን? ወደሚለው ጥያቄ ይቀይረዋል። ይህ መጽሐፍ ለማን ነው ካላችሁ? ስለ ዓለም አቀፍ ልማት፣ ኢኮኖሚክስ፣ የህዝብ ፖሊሲና ማህበራዊ ፍትህ ፍላጎት ላለው ማንኛውም ሰው ነው። የፍጹም ድህነትን ስለ መሰረታዊ ምክንያቶች መረዳት ለሚፈልጉና በተስፋ የተሞላ በመፍትሄ ላይ ያተኮረ እይታ ለሚፈልጉ አንባብያንም ነው። ለመጨረሻም ይህ መጽሐፍ ፍጹም ድህነትን ማጥፋት የራዬ ጉዳይ ብቻ ሳይሆን ለዓለም አቀፍ ሰላምና ብልጽግና ወሳኝ የሆነ የጥበብ እርምጃ መሆኑን ያስተምረናል። በአጠቃላይ መጽሐፉ ሀሳብ በአጭሩ እንደዚህ ይቀርቧል። እናንተ ደግሞ ሙሉ መጽሐፉን ማንበብ እንዳትረሱ እያልን የዛሬውን የመጽሐፍ ግምገማ በዚሁ እናጠናቅቃለን። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ እንዳይረሳ ሰላም።